አሰላሙ አለይኩም ወራህመቱላሂ በረካቱ። ውድ ሀከሬ ልጆች እንዴት ናችሁ? ዳናችሁ ወይ? እንደውም ክርስቲያን ወገኖቻችን ሰላም ብያለሁ። ባላችሁ በት ሰላማቸው ይብዛልኝ ምሳ ደርሶ አለ እና እንዴት ናችሁ? በተረፋችሁ ሰላም ናችሁ ወይ? ያው ያስታወሳችሁኝ፣ እስኪ ገብታችሁ ሰብስክራይብ ያረጋችሁ ወጡ ራስ በራሳችን ደገፍ ደገፈን እኛ ራሳችን እንትን ካላል ማን ያደርገናል ብላችሁ ነው ስደት ያለን እህት ወንድሞቼ፣ እና እንደጋገፍ ሰብስክራይብ አድርጉ። ዛሬ እንደውም ከማድ ቤት ወጣሁኝ፣ አልፎልኝ ማለት ነው። ከውጭ መጥተዋል። ምሳ እንብላ ነው ምሳ ደርሰዋል ነው የሚላችሁ እኔ ያልሰራሁትም ከውጭ ነው የመጣ ነው፣ እንብላ እላችኋለሁ። ያገሬ ልጆች ባላችሁበት አገር አላህ ሰላማችሁ ያብዛልኝ። ሰላሙ አለይኩም።